አካባቢ አንተን ከአክስትዬ ጋር አቦትዬ ጋር ምናምን ነገር ተመሳጥሮ ወደዚህ ወደዛ ሲያሸሽ የነበረ ሰው መጨረሻ ላይ ሴት እንደሆነ ምናምን የደረስንባት ትልቅ ወንጀለኛ ባለሥልጣን የነበረው ሴት ብጡ ጥርስ ሰሞኑን ይዘ

ምንድን ነው የምንፈልገው? ከዚህ በላይ ምንድን ነው የምንፈልገው? ስለዚህ ያልነገርከኝ ነገር እንዳለ አሁን ትናገር። ያልነገርኩህ ነገር እያልነገርከኝ ሁሉንም ነገር እያንዳንዷን ነገር ትናገራለህ። አራት አንገላታይ ሆን ብለህ ወጥመድ ውስጥ ከተትከን። መጀመሪያ ግን በፍፁም ወጥመድ ውስጥ አትገቡም ምናምን ብለህ እነግረን ነበር። ወጥመድ ውስጥ የለም ሰው የለም፣ አንድ ሰው ብቻ ነው ያለው እዛ ምናምን ነገር ብለህ እነግረን ነበር። እዛ ስንሄድ ግን ሰዎቹ ወተው ባይሆን ማለት ነው፣ እኛ ለእናንተ ሊያፈላልጉ ወተው ነበር ብሎ አላቡሽ። እኛ ሊያፈላልጉ ወተው ባይሆን እዛ የሚጠብቁ ብዙ ሰዎች ነበሩ ማለት ነው። አሁን ሰዎችም አሉ ብያለሁ ከመጀመሪያ። እኔም ስለዚህ የደበቀን የዋሸ ነገር አለ ማለት ነው። ምንም የለም በእናት ወንድም ይትወኝ። እሽ ለእናት ይልኑልላት። መስማት የአንተን ትርኪሚኪ ያንተን ወንጀል የአንተን እንትን የምንሰማበት ጊዜ የለኝም። ስለዚህ ወለ ጭንቅላት የሚደማ ነው። አይ ችግር የለም። ቱ ቱ ችግር የለም። አህ ጭንቅላት አብጧል ማለት ነው። በፍጥነት ሕክምና ማግኘት አለብኝ ግን ጉዳዩ አቡሽ ጉዳይ ነው። እያንዳንዱ ነገር ማለት ነው ሳትደብቅ ልትነግረኝ ይገባል። ጊዜ ነው እየፈጀ ወይ ነገር ነገር

እሺ፣ ወደ ሕክምና እንደወስድ ትፈልጋለህ አሁኑኑ? ወይስ ዮና እያናገራቸው ነው ወንጀለኞቹን። የተወሰነ አናግሯቸው ሲመጣ አብረን እንድንሄድ ትፈልጋለህ? በጣም ተጎድተሃል። ነገር ጨርሰን እኔንም የተወሰነ እዚህ መተውኛል ምናምን ነገርና ደህና ነው ሁለታችንም። ሆስፒታል ሜዲ ያስፈልገናል ሕክምና በደንብ ማግኘት ካለብህ መጀመሪያ ወይም ወደ ሆስፒታል እንሂድ። ተነሽ አቡሼ። መጀመሪያ የእውነት ነገር ጨርሰን አንድ ላይ ብንወጣ ነው የሚሻለ እሺ እሺ እና እንዴት ነበረ? ምንድነው ነው የነበርክበት ሁኔታ መስኪን፣ በተወሰነ አጫውተን የሚጠቅሙ መረጃ ደግሞ ምናምን ነገር እስኪ ካገኘ ከሰዎቹ ዋናውን ሰውየው እስካሁን ድረስ አላገኘው ነው። አሁን ጉዳዩ ከኪያ ወይም ደግሞ ከአንተ ክስትና አጎቶች ምናምን ነገር በላይ ሆኗል። ይህንን ጉዳይ ይሄ ጉዳይ በጣም የሌለ ኬስ ይዞ በጣም ትላልቅ ማፊያዎቹ ራሱ እጃቸውን እየከተቱበት ነው። በመሬቱ ጉዳይ መሬቱ ላይ በጣም ያልተጠበቀ ማዕድን አለ ምናምን ነገር ብለው ሰባ አምስት ሚሊዮን እና እስከ ሰማንያ አምስት ሚሊየን የሚገመት ገንዘብ አውጥተውበት ማፊያዎች ናቸው ሰዎችን እየመዳደቡ ይህን ነገር እያደረጉ ያሉት። የክያም ህይወት አደጋ ላይ ነው። የአንተም ህይወት አደጋ ላይ ነው። የኔም፣ የቶፋም፣ የሆናም በዚህ ነገር ላይ ክያን እያገዛት አንተን እያገዛ ያለ ሰው በጠቅላላ አደጋ ውስጥ ነው ያለው እና የሚጠቅመንን ነገር የሰማው ነገር የሆነ የሚያግዘን ነገር አለ። እኔ ይኸውልህ ህይወቴ ልሰጥ ዝግጁ ነኝ። የእውነት ነው ነው ማለት እኔ በኪያ ጉዳይ ላይ በቻልኩት መጠን የቻልኩትን ነገር ሁሉ እያደረኩ ነው እና የሆነ እንዲረዳን የቻልከው ኢንፎርሜሽን መረጃ ምናምን ነገር ካለ እስቲ ይኸውልህ፣ እነዚህ አሁን ያያቸው ቅድም ከኛ ጋር ሲሮረጡ የነበሩት አለ ያ፣ እነሱ ሐሳባቸው ለአለቃቸው አይደለም ማለት በቃ እርስ በርስ ሲያወሩ የሰሟቸው ምንድን ነው፣ እስከ ዛሬ ድረስ ታዘኗል፣ ቤተሰቦቻችንን እንትን ብሏል። እና በቃ በራሳቸው መንገድ ለራሳቸው ጥቅም ሊያረጉ ነው ፍላጎታቸው። አልገባኝ ምን መሰለ፣ አሁን ሌላ የተደበቀ ሀብት ካለ ምናምን፣ እሱን ሀብት ወስደው ሰውየውን ሊጠፉበት ነው ሀሳባቸው የነበረው ማለት ነው። እና በስልክም ያወሩ ነበረ ከሌላ ሰው ጋር፣ ከአለቃው ውጪ ማለት ነው እና አውርቶ አውርተው ተነጋግረው ምናምን ጨርሰዋል። በቃ ቀን ነበረ እየጠበቁ የነበሩት እና እሱን ለማውራት ሲወጡ ነው ቅድም እናንተ የደረሳችሁትና፣ እያልከኛለሁ ገንዘቦችን ምናምን ነገር ይዘው ለመጥፋት ዋናውንም ሰውዬ ለመካድ ምናምን ነገር ጋርዶ እርስ በርስ እየተነጋገሩ እንደዛ ነው ነው እያልከኛለሁ። አዎ እንደዛ ነው እያወሩ ያሉትና፣ በቃ ክደው እነሱን በቃ ወደ ሌላ ነገር ውስጥ ሊገቡ ነው ሐሳባቸውና፣ ምን አይነት ነው ፋይልም ደሞ ይዘውበታል መሰለኝ ሰውዬው ላይ እና በቃ መልሶ እንዳይጠይቃቸው በቃ እነሱም የራሳቸውን መንገድ ለመወሰን ነው ሐሳባቸው እና እዛ ማዕድን ምናምን የተባለውን እኔ ቀድሜ ሰምቻሉ። መሬቱ ላይ እንዳለ ማለት ነው? እንዳለ። አዎ፣ ቀድሜ ሰምቻሉ። እና ያንን ማዕድን እንትን ለማለት ከኬንያ ጀምሮ ነው እንትናቸው፣ ሰንሰለታቸው ማለት ነው። እና ዋናው ሰውዬ እስካሁን ድረስ ኢትዮጵያ አልገባም፣ አልመጣም ስለዚህ ትናንትና ምንድነው? ቅድም ታዲያ እያፈላለገ ነው የነበረው ሰውዬ፣ የተኮሰውበት የተገደለው ሰውዬ ታዲያ ማን ነው? በዋናው ከኬንያ መቷል ተብሎ ያቺ ልጅ ይዘናት ይሄ ነው ሰውዬው ምናምን ብላ ስታሳየን የነበረው የተገደለው ሰውዬ ታዲያ ማን ነው? እሱ ሰውዬ ማለት ያ ዋናው ሰውዬ እንዲያጣራ የላከው ሰውዬ ነው። ዋናው እንዲያጣራ የተላከ ሰውዬ እንጂ ዋናው ራሱ አይደለም። ዋናው ሰውዬ አይደለም ማለት ነው። ሰውዬ እሱን ተመስሎ ምናምን ነገር የእሱን ችግሮች የሆነ ሪስክ ውስጥ እንዳይገባ ዋናው ሰውዬው አደጋ ውስጥ እንዳይገባ መስሎ የላከው ሰው ነው ማለት ነው እንጂ ማንም ሰው እንትን የሚለው የለም። እስካሁን ድረስ እሱ እዛ ሆኖ ያዛቸዋል። ነገሩ በቃ የተመቻቸና አሪፍ ሲሆን ወደዚህ ይመጣል ማለት ነው። ነገርየው በቃ ከተፈጸመ በኋላ ነገሩ አሁን ስድስት ወር ወይ ሰባት ወር አካባቢ ትንሽ ጊዜ አይደል የቀረው እሱን ነገር ልክ እንዳለቀ ሲሰማ በቃ እሱ ወደ ሀገር ውስጥ ይገባል፣ እንጂ እስካሁን ድረስ ዋናው አልመጣም። ዋናው አይደለም። የባለፈው በጣም የሚገርም ነው። ስለዚህ ሆን ብሎ የተቀነባበረ ሴራ ነው ማለት ነው። ይህን በጣም በጣም ኦኬ፣ እሺ፣ ያህል ጊዜ ምናምን ነገር እስኪ ከመጀመሪያው ጊዜ ጀምሮ ያለው እንዴት ነው? አጎትና ክስ ሲክዱ ምናምን ነገር የነበረበት ጊዜ ላይ ምንድን ነበር የተፈጠረው? አንተን እንዴት ነው ነው የሁሉ ጊዜ ምናምን ነገር አምልጣ ለመምጣት ሳልሞከርክም ወይ የሆነ ነገር? ምንም የተፈጠረ ነገር የለም። አጋጣሚዎች ለማግኘት ሳልቻል፣ እሱማ ለማምለጠ ሞከራለሁ፣ ግን ጥበቆች በጣም ብዙ ጥበቆች አሉ። በጣም ብዙ ጥበቆች አሉና ያ ለእኔ የሚቻል ነገር አይደለም። ብቻዬ ነው የምችለው ነገር አልነበረም። በቃ ከአቅሜ በላይ የሆኑ ነበረ እ ቶፋም የሆነ ጊዜ መተው ነበረ። እንቶፋም አንተጋ መተው ነበረ ስሞክሮ እና ትንሽ መተው አግኝቶ የነበረ እና ለማምለጥ ሞከረ ነበረ፣ ግን መልሰው ተያዝኩኝን እንዳልኩ ብዙ እንትን አለ እና ተኩሰውበትም ነበር ያን ቀን አስታውሳለሁ እና በቃ ሞተ ብለው ነው ጥለው የሄዱት እነሱ። ሞቷል ብለው ነበረ። ብዙ የተደበቀ ብዙ ከኋላችን፣ ማለትም የጀመረው መጀመሪያ ያው አንተን ከክያለ መለያየት አጎት አጎትና ክስቶች ገንዘብ ምናምን ነገር ስለፈለጉ ነበረ፣ በዛ ነበር የጀመረው ነገር። ግን እያደገ ነገሩ እየተወሳሰበ እየተወሳሰበ አሁን በማፊያ ደረጃ የሚደረስ ነገር ላይ ደርሷል። እና የሁሉ ጊዜ ነገሮችን በቻልን መጠን እየተሯሯጥን በቻልን መጠን ለማስተካከል እየሞከርን ነበር ነበርና እስኪ ምንድን ነው ጠቃሚ የምትላቸው ነገሮችስ ሌላ የተፈጠሩ ነገሮች ካሉ እስኪ እነግርህ። እና ደግሞ ሌላው ምን እንደሆነ ታውቃለህ? ያ ቅድም እንትን ካላቸው ረጅሙ ማለት ነው እሱ ከዚህኛው በጣም እንትን ነው ስልህ መረጃ ይለዋወጣል ከነሱ ጋር ከነሱ ጋር። አዎ ከነሱ ጋር መረጃ ይለዋወጣል። በደንብ ነው የሚያወራው። እሺ አሁንም ሞተ ከተባለ ሰው ይገውና እሱ ብዙ መረጃዎችን ያውቃል። እሱን ምናልባት ብታወጣጡት፣ አዎ ብዙ ነገር አንተ ተደብቀህ እዚህ እንደምትገኝም የነገረን እሱ ነው እና ብዙ መረጃዎችን የሚያውቀው የሚደዋወሉ ዋናው እሱ ነው እዚህ አሁን ባለው ማለት ነው። እና የኛው እንኳን ለመጠበቅ ያህል ነው እንጂ ያ ረጅሙ በጣም ብዙ ሚስጥሮችን ያውቃል እሱ እና እሱን ብትጠይቁት፣ ብታወጣጡት በቃ በጣም ጥሩ ነገሩን ያቀለዋል ብዬ አስባለሁ። አዎ መጀመሪያ እንትን ሲባል የነበረው ልጅ ማለት ነው አዎ እሱ ማለት ነው እና እሱ ብዙ ነገሮችን ነው የሚያውቀው። እና እሱ ብታወጣጡ አሪፍ ነው፣ በቃ ነገሩን ያቀለዋል ብዬ አስባለሁ። እና የሚገርም ነገር እዚህ ከዛኛው ጫካ ካመጡኝ በኋላ እነ ቶፋ ላይ ከተተኮሰ በኋላ በቃ ነገሮች እኔ ላይ ከብደዋል ነው የምልህ። በቃ አንድ ነው የምታመጣቸው። የምትገናኝበት መንገድ አለ፣ ምናምን ብሎ በቃ በጣም ነው ያሰቃዩ፣ ነው የሚለው በቃ አዎ፣ እነሱን እነ ቶፋ እና አኑ የሆናም ጭምር ነገሩን እያወቁት ያሉት በዚህ መንገድ ነው እያሉ ነው። አዎ፣ አንተ ነው የምትነግራቸው፣ ቤት ነው የምትነጋገሩት፣ ስልክ ይዛል። በቃ ማለት እኔ እንጃ፣ በጣም ነው ያሰቃዩ። እኔ ግን የምጠይቅህ ነገር እኔ እስከማቀ ድረስ ድሮም ድሮም ሳቀ እንደዚህ የተጎዱ ሰዎችን ምናምን እንደዚህ ወንጀል የተሰራባቸው ሰዎች ጋር ምናምን ትደርሳለህ ደግሞ፣ በየጫካው፣ በየዱሩ በቃ ማትገባበትና ማትወጣበት ቦታ የለም። እና እኔ ጠጠፍቼ ለምንድነው እስከዛሬ ደስ ያልፈለግም? እስካሁን ድረስ እኔ ያየሁት ማንን ነው? ቶፋን ነው። በቃ እሱ ለእኔ ያልሆነልኝ ነገር የለም። ሁለት ጊዜ ሶስት ጊዜ ተጎድቷል፣ በድንጋይ ጭንቅላቱ ተመትቷል። በቃ አሰቃይተውታል። እንደውም ባለፈው በቃ ተኩሰውበታል ጥይትም ጭምር ግን እንዴት አንተ እስከዛሬ አልፈለግክኝ እኔ እኮ ያ አጠገቧ ሰው አለ ብለው ሲያወሩ በጣም ደስ ይለኝ ነበረ ደግሞ በጣም ታፈቅራት አለ በጣም ተወዳት አለ በጣም ማለት በእሷ ደስታ ጊዜ አብረነ በእሷ ሀዘን ጊዜ አብረነ እንደውም እዛ እያለን ምንድን ነው የነገሩ አሁን የገባንበት አሁን ቅድም ያገኛችሁብኝ ያገኛችሁበት ቦታ ሲያወሩ የምንሰማው እሷን እንደምትወዳት እና እንደውም እዛ ያለንበት ቦታ ጫካ ሲያወሩ በእሷ ፍቅር እንደው በቃ ራስ ልታጠፋ ጫካ እንደገባ ሁሉ ነግረውን ነበር። እና እሷ እንደዛ ስታዝን ወንድሜ ምናምን ስትል ለምን ከእሷ ጋርና ከእናቷ ከማዘርጋ ላገናኝ ኛል። አቡሽ ይኸውልህ፣ አንተ ማለት እኔ ወንድሜ ማለት እኔ አንድ ነገር እንድታቅም የምፈልገው ነገር አለ አለም ያውቀዋል ህዝብ ያውቀዋል እኔና ኪያ ልክ እንደተዋወቀን ምናምን ስለ ቤተሰቦች አስታውቂኝ ብያት ነበረ ቤተሰቦችሽን አስታውቂኝ ስላት እንደዚህ ለየሆነ ጉዳይ የት እንዳለ ማላውቀው እስከዛሬ ፈልጌ ያላገኘሁት ምናምን ነገር ወንድም አለኝ አክስትም አለኝ አጎትም አለኝ እናትም አለችኝ ምናምን ብላ ስለ ቤተሰቦች ሚስጥር ሁሉ ነግራኝ ነበረ እኔም ስለ ቤተሰቤ ሚስጥር ሁሉ ነገር ነግሬያት ነበር ያኔ እንዴት ወንድምሽ ታዲያ ያለበት አይታወቅም፣ ምናምን ነገር ብዬ ያልፈለኩህ ቦታ የለም። ይው ያለፉ እኔና እሷ የለቀቅናቸው ቪዲዮዎች አሉ፣ እኔና ኪያ ማለት ነው። ሚኒሊክ የሚባል ሆስፒታል፣ ጳውሎስ፣ ራስ ደስታ አለ፣ የተባልከው ቦታ ድሬዳዋ ሄደናል፣ መቀሌ ሄደናል፣ አንተን እያፈላለግን ማለት ነው እኔ አንተን ገና ኪያን ባወኳት በአስራ አምስት ቀን ውስጥ እኔ ረጅም ጊዜ ከስድስት ዓመት በላይ ኪያ ማንነቴን ሳታቅ እየተደበቅሁ ማን እንደውልች ማን አኗርም የሚባል ሰው መኖሩን እንኳን ሳታቅ እኔ ኪያን ተደብቄ ሳፈቅራት ነበር። እሷ ሳታቀኝ ማለት ነው ማንነቴን። በጣም ነው እተን ማፈቅራት፣ በጣም እጅግ በጣም ነው ማፈቅራት፣ ከምንምና ከምንም ነገር በላይ ማለት ነው። ከዛ ምን ተፈጠረ መሰለ በየሆስፒታሎቹ እየሄድኩ ምናምን ነገር ያንተ አንድ ፎቶ ነበር የነበራት አፋልጉኝ በቴሌቪዥን አስነግር ያለው? በሬዲዮ አስነግር ያለሁ ፎቶን ምናምን ነገር ይዤ በየስልክ እንጨቱ በምናምን ከአስራ አምስት ቀን በላይ ፎቶውን ብቻዬ የለጠፍኩ በየከተማው ዞር ያለው ስለጥፍ ምናምን ነገር የተያዙ የተፖሰቱ ቪዲዮዎች፣ የመጀመሪያ ቪዲዮቻችን እኔና ኪ የተዋወቅን ሰሞን አካባቢ የነበሩትን ቪዲዮዎች ገብተ ቼክ ማድረግ ትችላለህ። ፎቶውን በየአካባቢው ሳፈላልግ ነበር፣ አንተን ማለት ነው። ነው ግን አንተን አግተው የነበሩት ሰዎች አክስቷ አጎት ምናምን ነገር ሚሊኒክም ስንሄድ መረጃ እያስደበቁ ጳውሎስም አንተ ትገኝበታለህ የተባለ ነው ቦታ በጠቅላላ ሳፈላልግ መረጃ እንዲሰወር መረጃ እንዲደበቅ እያደረጉ ሲሸውዱን፣ በቃ ሞታል ምናምን ነገር በቃ ጠፍታል ምናምን ብለን ተስፋ ቆረጥ እንጂ፣ አሁን አደለም ነው አስራ አምስት ቀን አደለም ወር አደለም። እኔ አንተን ማፈለግ የጀመርኩት እውነቱን ለመናገር ከሆነ ቶፋ እንዳሁኑ ትላልቅ መረጃውን ከማግኘቱ በፊት ከኔ እኩል ቶፋ ከመጀመሪያ ጀምሮ ሲያፈላልግ ነበር እሱ የሆናም ሁሉም ሰው ሲያፈላልግ ነበር እና እኔም ያልተንከራተትኩበት ቦታ የለም። የመጀመሪያ ቪዲዮቹ ማየት ይችላል። በቃ አንተን ክፍለ ከተማ፣ ቀበሌ፣ ወረዳ ያልሄድኩበት ቦታ የለም። ፈላልግ አንተን ሳፈላልግ ማለት ነው። እዚህ ቦታ ሲሄድ እዛ ቦታ አለ ስትባል እዛ ቦታ አለ ሲባል እዛ ቦታ ስንከራተት ነበር እድሜ ልኬን ምናምን ማለት አሁንም፣ አንተ እዚህ ያለ ተባልክበት ቀን ጀምሮ ቶፋ አንተ ጋር እዛ ሲፈልግ እኔ እዛ ሲሄድ እና አቶ ሳሚል የሚባል ሰውዬ ወንድ ምናምን ነገር ነበረ መስሎን እያፈላለግን የነበረው ግን፣ የመጀመሪያ ሰሞኑን አካባቢ አንተን ከአክስትዮ ጋር ካጎትዮ ጋር ምናምን ነገር ተመሳጥሮ ወደዚህ ወደዛ ሲያሸሽ የነበረ ሰውዬ መጨረሻ ላይ ሴት እንደሆነች ምናምን ነገር የደረስንባት ትልቅ ወንጀለኛ ባለስልጣን የነበረች ሴት በቁጥጥር ስር ሰሞኑን እንኳን ይዘናል። ቪዲዮቹን በጠቅላላ ስንረጋጋ አሁን ደህና ነ ሁሉ ነገሮችን አሳያለሁ። አሁን ስለሱ ማሰብ የለብም። እንጂ እኔ ኪያን ከአንተ ጋር ለማገናኘት አንተን ከቤተሰቦች ጋር ለማገናኘት ያልፈነቀልኩት ጉድጓድ ያልሄድኩበት ነገር የለም። ምናልባት ኪያ ትረብሻለች፣ ኪያ ካወቀች የሌለ ችግር ይፈጠራል ምናምን ነገር ኪያ ታዝናለች በሚል ቪዲዮ ወይም ደግሞ ካሜራ እያበራሁ አልነበረም። የሚሄደው ቅርብ ጊዜ ያሉትን ነው ነው የምልህ እሷ እንዳታቅ ምናምን ነገር የወንጀለኞቹን ስም ከአንተ ጋር እንዳያያዝ የአንተን ስም እንዳይጠቀስ አቡሽ ወይም የኪያ ወንድም እንዳይባል እያደረኩ ያልሄድኩበት ያላደረኩት ያልፈነቀልኩት ድንጋይ የለም። የእውነት ነው ነው እና ቶፋ እንደዛ ተመቶ በጥይት ወንድሜ ለመጀመሪያ ጊዜ ራሱ ታስታውሳለህ። ቀጥቅጣው ጭንቅላቱን ምናምን ነገር እንደዛ ሆስፒታል አልጋ ላይ እንደዛ ተዘርግቶ ሳይ እንዴት አስችሎ የሚቀመጥ ይመስላል? ይህን ነገር ኪያ እኔ ኪያን ምን እንደሚያህል እንደማፈቅራት እኔና እሷን የሆነ ሰው በመሃላችን ገብቶ ሊለያየን ሞክሮ ራሴ ላጠፋ ጫካውን ላገብቼ ነበረ። እኔ በዚህ ደረጃ ነው ማፈቅራት። እና ተመልሼ እነዚህ ነገሮች ለማፈላለግ የሄድኩበት ርቀት አንተን ሳይሆን እያስገኘልኛለሁ ከአንተ ጋር የተያያዙ ትላልቅ ማፊያዎች፣ ትላልቅ እንትን እገታ ድርጅቶች ነበረ እያፈላለኩ ዘብጥዬ ሳወርዳቸው ምናምን ነገር የነበርኩት እና ለአንተ ቶፋ ደሙን ሰጥቷል፣ ለአንተ ህይወቱን ሰጥቷል ማለት ትችላለህ ቶፋ። ልክ እኔም በተመሳሳይ ግን በዚህ መልኩ እንደዛ ስለፋ ነበር ላይ የታች ምናምን ነገር ስን ነበር። እና አንተ ምንም እንድትጎዳ አልፈለግኩም። የቻልኩትን ነገር ሁሉ ከጀርባ እያደረግኩ ነበር እና ወንድሜ ነው አንተ። ከምንም ነገር በላይ የእውነት ነው ነው እምልህ እና ማናችንም ቢሆን ለአንተ አልሰሰትንም። ነው ነው። ዛሬም ይኸው እንደዚህ እኔና የሆነ እዚህ ነገር ውስጥ መተን ምናምን ነገር ስንሯሯጥ እንደድሉ ነው። በዚህ ጉዳይ ላይ ቶፋ በጣም ብዙ መስዋዕትነት አብሮን ሊመጣ ከነቁሱሉ ቁስሉን እንደዚህ ይዞ ካልሄድኩ ምናምን ነገር ብለው እያበደ ምናምን ሆኖ በፍጹም አንተ አትሄድም። ድጋሚ ከተተኮሰበት በኋላ እንኳን ይዘው ደብድበውታል። ያለበት ሁኔታ በጣም ነው የሚያሳዝን። ቶፍራ ግን እንደዚህ ሆኖ ከኪያ እና ከኪያ ቤተሰቦች አይመልጥም ብሎ አሁንም ወንጀለኞችን እያሯረጠ ነው። እንግዲህ ይሄዳለው ሲል በር ቆልፈንበት ትተው ነው የመጣ ነው ወደዚህ ማለት ነው ያንተ መረጃ እንዳለ እንዳወቀን ማለት ነው። እና ከቅድም ጀምሮ ያገኘናቸው ሰዎች ከኬንያ የመጣው ሰውዬ ሁላ እና ብዙ ብቻ መስዋዕትነት እየከፈለን ነው እና በፍጹም ችላ እልህ አልችልም። ያንተን ነገር የክያን ነገር ነው ነው። ምንም ወንድም እ አሁን ሕክምና ማግኘት አለብን። ቁጭ ብለን ደግሞ እንነጋገራለን። ቁጭ ብለን ስለ ሁሉም ነገር ኪያን ባለችበት ምናምን እናውራለን። ኪያ በዚህ ነገር በጣም ነው ደስተኛ የምትሆነው። እንደ ቀልድ ምናምን ወንድምሽ ይሽ ተገኘልን ልንላት አንፈልግም። በጣም ቆንጆ በሆነ ሁኔታ ከእህት ጋር ትገናኛለን አሁን ህክምና ማግኘት አለብህ። ከዚህ ውጪ ጥያቄ ከተመለሰል ተመለሰል ካልተመለሰል ሁሉንም ነገር ክያ ባለችበት እያንዳንዱን ነገር አስረዳዋለሁ። እንደ ነው ነገር አለ። እሺ እንዴት ናቸው? ክያ ደህና ናት። እናቴስ ደህና ናት። ሁሉም ሰው ደና ነው። ሁሉም ሰው ሰላም ነው። አሁን ክያ እንደብቅ አንተ አሁን እዚህ ነህ እሺ። እዛስ ምን እንደሚያደርጓት ማን ያውቃል? እሺ አሁን ይኸውልህ አንድ ነገር እንድታቀምፈልገው ነገር ቢኖር የቶፋም የጋዜጠኛው ሙሉ ቤተሰብ ኪያ ላይ ነው ትኩረት። ታርጌት ውስጥ እንዳትወድቅ ችግር ውስጥ እንዳትወድቅ ብለን ኪያን ሃያ አራት ሰዓት ነው ጥበቃ የምናደርግለት የእኛ ሰዎች የምትሄድበት ቦታ በጠቅላላ ማለት ነው እየተከታተሏት ኪያን እንትን ይሰጣሉ። እሷን በቃ አጠራጣሪ አንድ ሰው ካገኙ በፍጥነት ነው ሆኖ ወደ እሷን ወደ ቤት ምናምን ነገር የሚመልሷት ምናምን ማለት ነው። ግን በቃ በማያስነቀ እሷ እንዳትጠራጠር እሷ እንዳታቅ ካወቀች ትደናበራለች፣ የማይሆን ችግር ውስጥ ትወርቅብናለች ብለን ሳንነግራት ከኋላ ከኋላ። አሁን ግን ጉዳዩን እያወቀች እየመጣች ነው እየገባት ያለ ይመስለኛል። ደግሞ ነግረናታል እኛም ያለውን ነገር በቃ ወንድምሽ በህይወት አለ ግን እያፈላለግ ነው ነው አሁንም ምናምን ነገር ብለናታል። በጣም ነው ልቧ የተሰበረው። መጀመሪያ ጠፍቷል ምናምን ነገር ብለናት አልቀሳ አብዳ ምናምን ነገር በቃ ሞቶም ሊሆን ይችላል ብለናት ወቶላት ነበር። ድጋሚ መኖሩ ከተነገራት በኋላ ግን ኪዩ በጣም አዝና፣ ልቧ ተሰብሯ ነው ያለው። እና አሁንም ድጋሚ እሷን ለማስጠንት ለማለት ለመንከባከብ እና እንዳትጎዳብን ይሻል ምን ሁሉ እያደረግን ነው። እኔ 24 ሰዓት ካጠገቧ ባልል ለይ ደስ ይለኛል። ነገር ግን ያለችበት ሁኔታ እኔ ከሷ ራቅ ካላልኩኝ አጠገቧ አንድ ላይ ሁለታችንንም ካዩን ሁለታችንንም አንድ ላይ ጎዳሉ፣ በሚል ሸሽቼ ወደ ኋላ ነው ያለሁት። ይገባላ ምለ ስለዚህ፣ አሁን አንተ መተህላታል፣ እኔ መጥቼላታለሁ። ከዚህ በኋላ ክያ የእሷ ሰዎች በጣም እየተደራጀን ጠንካራ እየሆንን ነው የምንሄደው። እሺ፣ ምንም እንዳያሳስበ ቃል ገባላ አሉ። አየ ሆስፒታል እንሂድ አሁን፣ ቀጥ ብለ ይዙ፣ ቀስ እያል እንግዲህ ቤተሰቦቻችን ያው እየተፈጠረ ያለውን ነገር በተቀላላ አይታችኋል። ወንድሜን ያው አቡሽይን አግኝቼዋለሁ። ያለበት ሁኔታ ጥሩ አይደለም። እስኪ በተወሰነ መልኩ ሕክምና እሱም የሚያገኝበትን ሁኔታ ዮናም እዛ ልጆቹን እያዋጣጣቸው ያለው ሄደን እዛ ዮናም የነገሩትን ነገር አንዳንድ ነገሮችን ይነግረናል። አሁን ግን በጣም ነው ሆኖ ፈጣሪ ይመስገን፣ በጣም ደስተኛ ነኝ። በቃ የኪዩ ወንድም አግኝተነዋል። ከኪያ ጋር ወስደን እናገናኘዋለንና በጣም እኔ ቃል የለኝም። ይህቺ ቀን ትመጣለች ብዬ ቀን ማታ እንቅልፍ አጥተንለታል። እኔም ተወፋም የሆናም ሁሉም በዙሪያችን ያሉ ሰዎች ከካሜራማኑ ጀምሮ በዙሪያችን ያሉ ቤተሰቦች ሁሉ በጣም ስለሷ ሲጨነቁና ሲለፉ የነበሩ ሁሉ፣ የህግ አካላት በጠቅላላ በዚህ ጉዳይ ሲተባበሩ የነበሩ በጠቅላላ ሁሉም ሰው ደስ ይለዋል ብዬ አስባለሁ። አሁንም ግን አቡሽን አግቶት ያለው ትልቅ የማፈያ ቡድን እስካሁን አልያዝነውም። እሱም ሰውዬ ደግሞ አፈላል ገን የምናገኘው ይሆናል። ዋናው ገና አሁን አቡሽ የሚያደርጉትን አግኝተነዋል። ከኪዩ ጋር እናገናኘዋለን። አሁን ወደ ቤት መሄድ ይኖርብናል። አሁን ግን ወደ ሆስፒታል ሂደን ከሆስፒታል ወደ ቤት ይዘነው እንሄዳለን። ኪዩን ለየት ባለ ሁኔታ ሰፕራይዝ እናደርጋታለን። እንኳን ደስ አላችሁ። በጣም ደስ ብሎናል። ኪዩዬ ፈገግቷን ማየት በጣም ነው የናፈቀኝ እውነት። አቡሽን ስታዩ አቡሽ በጣም ደስ ይላታል ብዬ አስባለሁ። ዮና እዚህ ጋር ይዛቸውና ለፈለፉልህ ሁሉንም ነገር አውሩልህ። በጣም አሪፍ። እናንተ ተቀበሉት። እስኪ ይሆናል ይሆናል። ይሄው እንዳለ ስጧቸው። በቃ አሁን ወደ ሆስፒታል ቀጥ ብታይ ይዘህ ነው እምትላቸው ነገር ካለ ማለት አንተ ደም የሰጠህ ሰው ነው። ይዟችኋል ከኋላ። እኛም ያው ያለንን ነገር እዚህ ላይ ብናቆም ይሻላል። እነሱንም ቅድም እንዳልኳችሁ ፕሮግራሜ ላይ የኔ ላይ ዘግቼው ነበር። ያው እሱ እንዳለ ሆኖ አሁን ላይ ደግሞ አቡሽም እንዲወሰድና አቡሽም ሕክምና እንዲያገኝ ማድረግ አለብን። በነጋታው ደግሞ ፈጣሪ ከፈቀደ ከእግዚአብሔር ጋር ከቤተሰቦቹ ጋር እናገናኛለን ምንም ጊዜ ሳንፈጅ ማለት ነው። እንግዲህ እስካሁን የነበረን ቆይታ ይህን ይመስላል። የጸለያችሁ ለእኛ ብዙ ነገር ያደረጋችሁ ለእኛ ለአቡሽ መገኘት ከኛ በተጨማሪ እኛ በጉልበት እየለፋን እናንተ በጸሎት የደገፋችሁን እህት ወንድሞቻችን እናመሰግናለን። በጣም ፈጣሪ ያፈነ እና ምንም እኔ ቃላት የለኝም ለእናንተና። በስተመጨረሻ አቡሽ ተገኝቷል። እጃችን ላይ ገብቷል። አቡሽን ወደ ሆስፒታል እንወስዷለን። ከዛ በኋላ ደግሞ ከቤተሰቦቹ ጋር የምናገናኘን የሚሆነው። እንግዲህ እስካሁን የነበረን ቆይታ ይ ይመስላል። በሌላ በአዲስ ቪዲዮ ለእናንተ ብቻ ለምስጋና ተመልሶ ይመጣሉ። በእኔ በኩል ይሄ ነው ለእናንተ ብቻ ማለት ነው። ምክንያቱም በሀሳብ ደረጃ ኮሜንት ላይ ብዙ ነገር ብዙ ነገር ስትጽፉ እና ስትደግፉ ነበር። እንግዲህ ቤተሰቦቻችን፣ እስካሁን የነበረን ቆይታ የሚኝ ይመስላል። በጣም ወዳችኋለሁ፣ አመሰግናለሁ። ያው እስቲ ቤካም ደውሎልኛል፣ ብዙ ነገር እያወራ ነበር። እስቲ ቤካ አቡሽ አለቀ እና አንዱ ሁኔታ ስ ያው በአንተ በኩል ምን የተገኘ ነገር አለ? ምንም የለም፣ እንዳለ አጣርቻለሁ። ሁሉም ነገር እዚህ ጫካ ውስጥ ምንም አይነት ሰው የለም። የተሸም ሁሉንም አይተናል። ልጆቻቸው እንዳለ ያሉትን መስረጆች በሙሉ እንይዛለን። አሁን ግን አቡሽን ባገኘው ደስ ይለኛል። አሁኑ ይዞት ሄደ፣ ይዞት ሄዷል። በቃ እኛም እንሄዳለን። እንግዲህ እድ ቤት ሰዎቻችን ያው ቤካ ብዙ ነገር እየለፋ ነበር፣ ከኛ በኋላ ሆኖ ካሜራውን ላይ እስከ ቅርብ ጊዜ እሱ ነበር ሲዜ የነበረው ካሜራውን ለባልደረባችን ሰጥቶን ዞር ዞር ብሎ ቼክ ለማድረግ የሄደው፣ እና እንግዲህ ዱ ቤተሰቦቻችን እስካሁን የነበረን ቆይታ ይሁን ይመስላል። ያው በሌላ በአዲስ ቪዲዮ ለምስጋና ነግሬያቸው ያለው ለምስጋና ብቻ ነው። ከአሁን ባለመጠው ከዚህ በኋላ ምንም አይነት የማይሆን ወሬ አንሰማ፣ ብንሰማውና በውጭ ነው የምንጨርሰው። እና እንግዲህ ዱ ቤተሰቦቻችን እስካሁን የነበረን ቆይታ ይሁን ይመስላል። በሌላ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።